አንዳንድ ሰዎች ማለት ዲስከስ ታደርጉኛላ ሳያችሁ እራሱ ሀይሚ የትምህርት ቤት ጓደኛዋ ነው፣ የድሮ ጓደኛዋ ነው። አረ በቃችሁ እንዴ! ነግራችሁ ነበር እንዴ? ድነት ገና ሀምሳ ሴት ይደረድራል ማለት ነው። በማድነቅም በሉት በምንም በሉት ሀምሳ ሴት ያደርጋል ገና በእሱ ጉዳይ መናገር የለብኝም፣ ግን ደግሞ የለብሽ ምን አንጨረጨረሽ? ታዲያ ሄርሜላ ተንጨረጨርሽ እኮ። እንዲህ በሰው ባል ልትጣሉ ነው? በሰው ባል ልትደባደቡ ነው? ጉድ እኮ ነው፣ ጉድ ነው። መጣሽ ቁጥር ተቀብለሽ ብዬሽ ነው ያለሽ፣ ባልሽን ማለት ነው። እንደ ሳምባዝ ስጋ ሊከፋፈሉት ነው? አንተ አንዳትላትም እንዴ? እንዴት እንዴት ነው የሚያደርጋት ስሽ እንዴት እንዴት እንደሚያደርግሽ ነበረ በፊት ሩታና አብርሃም መሃል ገብተሽ ማለት ነው። ልክ እንዴ ነበር ስሜት እኮ የሚሰማው ማለት ነው። ወይ ጉድ ይበቃሻል። ወንድ ላይ ምን ይሄን ያህል ጊዜ አሳፈጠሽ? ምን ምን እኔ አብርሃም ጋር ግን የሚመጡ ሴቶች እንዴት አባታቸው ነው የሚያምሩት፣ ምርጥ ምርጥ ችኮች ናቸው የሚመጡ። ሽልሽ ነገር ገብቶሻል። ደግሞ እኔ እጄን ከማነሳብሽ በመጀመሪያ እሷ ማናት ብለሽ አልጠይቅሽ ወዴት ነው? እጅሽን ብታነሺም አያምርብሽም። ስብስብ አድርገሽ ተቀመጪ። ሲቀጥል ደግሞ እሷ ማናት ቢባል ምንም አይነት መልስ የለም። መልስ ስለሌለ ባይ ጠየቅ ነው የሚሻለው። ገባሽ እና ወይኔ ሞትኩ በሳቅ ማለት ነው። አብርሽ ወይ አብርሽ፣ ማታሳይም ወዴት ይለም ወይ ነው ገና 50 ሴት ያመጣል። አብርሃም ማለት ነው። ሃምሳ ሴት አምጥቶ በቃ እሱ የሴቶች ካምፓኒ ድርጅት ከፋች ነው የሚሆነው ማለት ነው። ብሩኬ ደግሞ የአንበሳ ድርጅት ከፋች ይሆናል። ያኔ እያወዳደርኩ አይደለም። ሴት ልጅም ክብር አላት፣ አንበሳም በአንበሳነቱ ይከበራል። ነገር ግን የብሩኬ ልጅ የኔ አባት ድሮ ቲክቶክ ላይ አንበሳ አስር ስምንት አንበሳ እያስወርድ ነበር ይላል ማለት ነው የብሩጌና የሚል ሲወለድ ማለት ነው። የአብርሃም ልጅ ደግሞ ወይኔ አባቴ ኮ በቃ በየቀኑ ሴት ቀያይር ነበር። ማንኛው ነው ግን ሁለቱም ትምህርት አለው። ያኔ አንበሳ ስለተባለ የብሩክን ትምህርት አላቸው ብዬ ተስፋ አደረገልሁ ግን አብርሽም ራሱን የቻለ ያው ስራ ብላችሁ ካያችሁት ስራ ነው፣ እና ግን ያው ልዩነቱን ይወት በቃ ኦ አባቴ እኮ አንበሳ ያስወርድ ነበር ድሮ ያስወርድ ነበር ስላቺ ያወርድ ነበር፣ አባቴ እኮ ድሮ ሴቶች ያመጣ ነበር እኮ ቪዲዮ ላይ ምናምን። ያው ምን የሚሰማ ይመስላችኋል? ልዩነቱን ሲኮመንት ስር ጻፉልኝ። ቤተሰቦች ማለት በመካከላቸው ሌላ ነገር እንዲፈጠር ምናምን አይደለም። ገባችሁ አሁን። ሄርሜላ ምን ቤት ናት አሁን? እሷስ አድናቂ ነኝ ብያ ብላ ጉንጭ ላይ መለጠፍ ምን አስፈለገ? ቤተሰብ ጉድ እኮ ነው። ጉድ ነው፣ ጉድ ነው። ምናየው ኧረ አብርሃም፣ እንዲሁም ምን አይነት ጣጣው ነው የገባው ግን ግን። ለማንኛውም ምን አይነት ድራማ እንደጀመረ ታውቃላችሁ? እሱ አብርሃም እንትን ነው የጀመረው። በቃ እንደነ ጽጌ አይነት ሆኖ የሆነ በቃ ሰው ሲሰራጭ አዲስ አዲስ ነገር አዲስ አዲስ ነገር፣ ልክ የዩቱብን አክት እሱ ነው የገባው። እሱ አሁን የሰውን ፍላጎት ሳይሆን እየተከተለ ያለው እሱ አክቱን ነው በቃ እየተከተለ ያለው። ምክንያቱም ሄርሜላ ስትመጣ አሁን አርባ አልገባም ነበር፣ አርባ ገባ። ከዛ ደግሞ ከምናምን ጨመረ ሶ እይታው ግን እኮ ቪው ያን እዛው ላይ ነው። በነገራችን ላይ እየቆየው ይታያል። የሆነ ነገር ሲፈጠር ዩቱብ ስር ላይ እየተገባ የሚታይ ነገር ነው። እና ብቻ ይሁን ይሁን ብቻ ይሁን ብለናል፣ ተቀብለናል፣ ምንም ማድረግ አይቻልም። ነገር ግን ሄርሜላ ማለት ነው እንደዚህ ጭርጭርጭር ያልሽ ማለት ነው ገና ምንም አይነት ነገር ስልጣን ሳይሰጥሽ ሩታን እንዲህ ነበር ያናደሻት። ይኸውልሽ፣ እንዲህ ነው ስሜቱ በቃ ስሜቱም፣ እኮ ማየት ጥሩ ነገር ነው። አረ ጋይስ ግን በጣም በቃ ኦ ማይ ጋድ ልዩነት አለ የብሩክሊ ሲወለድ በቃ እኔ አባቴ ድሮ ቲክቶክ ላይ ቁጭ ብሎ በቃ ዘጠኝ ስድስት ሰባት አንበሳ ይወርድለት ነበረ። ሴት ልጅ በጣም ያከብር ነበረ። ሴቶችን ቅጣት ሲቀጣ በጣም ይሽቆጠቆጥ ነበር። ባይዘበይ ብሩኬ ማለት ነው ከሴት ጋር ጌም ባይጨዋት ይሻለዋል። ምክንያቱም ምን ይቅጣቸው? ፀጉራቸው ውሃ እንዳይ ነገር ሂዩማን ኬር ነው፣ ጥፍራቸው የሆነ ነገር እንዳይባር ሂዩማን ሄር ነው፣ ሂዩማን ጥፍር ነው እና በጣም ይከብዳል ከሴት ጋር ሲጫወት ብሩኬ ፊቱ ነው ይሁት በጣም ይከብደዋል ግን ነገር ግን በጣም ሬስፔክት ለሴት ልጅ ስላለው ምንም ማድረግ አይችልም። ያው ለመጫወት አለምትና ማለት አይቻልም። ግን ለሴቶች ለቅጣት አትመችም። ብዙ ጊዜ እንደማያቸው ከሆነ ደግሞ የሆነ ነገር ሲባሉ ምን ችክ ይላሉና፣ ኦ ማይ ጋድ ቅጣቱ ትንሽ ይከብድ ነበር። ትናንትና ማለት ነው። ቅመሟዬ ዛሬ ይዣት መጣሁ ከኔ ጋር ለምን ብትሉኝ፣ ቅመሟዬ ትናንትናውን ሰውዬ የክላሷ ተማሪ ነው፣ ጓደኛዋ ነው፣ ታውቀዋለች። ትወቀው፣ እኛ ምን አገባን ታዲያ። ግን ጥጓን ይዛ ራቅ ብላ ነው። አላቀፈችሁም፣ ሰላም አላለችሁም፣ ብሩኬ ግን ያቅፋል ብላችኋልና። ብሩኬ በተፈጥሮ ወንድሞቹንም አይታችሁት ከሆነ በሁለቱም እጁ ዘፍ ብሎ ማቀፍ ይወዳል። ብሩክ ተፈጥሮ ነው፣ በቃ ይሄ ተፈጥሯችሁ ነው፣ ምንም አረጋችሁሉም። ሀይሚ ደግሞ በተፈጥሮ የሆነ ስብስብ ማለት ባህር ያላት ማለት እማታቆን ሰው ትዚላችሁ እንደሆነ እኮ ከብሩኬም ጋር መጀመሪያ አካባቢ ቪዲዮ ስትሰራ አትጠቀቅፍም። እጅና ጇና ነው ጥምር እምታረገው። ሂዳችሁ ቪዲዮ ማየት ትችላላችሁ። በደንብ ስትግባባ ነው ሃይሚ ሰው የምትጠቃቀፈው። ከነሃሰን ጋር ከነሙቤ ጋር ብዙ ቪዲዮ ሰርታለች። ያኔ አሁን ወጣ ያለ አሁን ሩታ በምትመጣ ሰዓት ሙቤንም እንደፈለገች ነበር የምታቅፈው። ኤፋን ራሱ እንደፈለገች ነበር ምታቅፈው። ያኔ አንዳንድ ሴቶች በተፈጥሯችን የሆነ ምንም የማይመስለናል። እንዴ እንደ ብልግና እንደ ሌላ ነገር አስበነው ሳይሆን ኖርማሊ ይሄ ተፈጥሯችን የሚያዛችሁ ነገር ነው። የሃይሚ ተፈጥሮ ደግሞ ሊሆን ለማታቀ ማለት ቶሎ የሆነ ቶሎ ውስጧ እንትን አትለም። ቶሎ እንዲህ አይነት ነገር ውስጧ ተቀባይነት የለውም። በቃ የሆነ ተለማምዳ ቶሎ ሰውን የመቅረብ ባህር የላትም። አሁን ለምሳሌ ያንን ሰው እንዲ ብይዘው እንዲ ባቅፈው የሆነ ስሜቱ ፊሊንጉ ምንድን ነው የሆነ የሚያጨናንቅ ነገር ታውቃላችሁ አይደል? አሁን የሰው ጋር እንዲ ድግፍ ብላችሁ ስትቆሙ የሆነ ውስጣችሁ የሚሰማችሁ ስሜት አለ። ያ ነገር ሃይሚ ጋር ስላለ ነው። ሃይሚ መተቃቀፍ እንዲ መተጋጋ መጋፋት ምናምን አትወድም። በተፈጥሮዋ በፊትም ነው። ይዋት ቪዲዮ ማየት ትችላላችሁ። ማንንም ሰው አታቅፍም ሃይሜ። እንዱ በሄ የተፈጥረው ጉዳይ ነው። የሌላ ሄ ሌላ ነገር ምናምን ሳይሆን የተፈጥረው ጉዳይ ነው። ብዙዎቻችሁ በጣም ጽፉልኛላችሁ እና ይህንን ስለምታፍሪበት እንዲህ አታረግም ብለን ስለነገርንሽ አታወሪም ይሄንን ብላችሁኛል። ኮመንት ስር አይደለም እኔ ማውራት ስንትም ብዬ አይደለም። ይሄ የታወቀ ነው። ካታ ከዳኒ ጋር ራሱ ባለፈው ያሁሉ ፕሮግራም ምናምን ሲያልፍ ዳኒ እንዲህ ምና ብላ አላቀፈችውም። እውነት ለመናገር እና የሆነ ሃይሚ ሰውን እንደዚህ ቶሎ አታቅፍም ብሩኬ ደግሞ በተፈጥሮ ወንድሞቹን ሁሉ ታያላችሁ፣ በሁለት እጁ ነው አቅፎ መሀል ላይ የሚቆሙ ማለት ነው። እንደምታዩት ደስ የሚለው ቁመ ሰጥቶታል፣ እንጂ ሁለቱን ጋር ቢታቀፍም መሀል ላይ ከሀመር ውሃ ነው ሰርቶ የሚቆሙ እና ይሄ የተፈጥረው ጉዳይ ነው። አሁን እሱን ማንንም ያቅፋል እያላችሁ የምትናደዱ ሰዎች አላችሁ። በፊት በፊት እኔ የምናደድ ነበር፣ ግን አሁን አሁን የሆነ ስሜቱ ሲገባኝ ተውኩት። ምክንያቱም ተፈጥሯችሁ ነው፣ ያንዳንድ ሰው ተፈጥሮ ነው፣ ይሄ ተፈጥሮ ማለት ነው። እና የትናንትናው ልጅ ለሀይሚ ጓደኛዋ ነው፣ የክላስ ተማሪዋ ነው፣ የድሮ ፍቅረኛዋ ነው የምትለዋላችሁ። ወኔ እንደ ቲክቶክ እኮ የማይወጣ ጉድ የለም። እና እኛ ቢሆን ምን አገባን ታዲያ? እኛ ቢሆን እኛ የሰማነው ፕራንኩን ነው። ፕራንኩ ላይ ያየነውን ነገር ሀሳብ፣ አስተያየት ሰተናል። በቃ አለቀ። እና ምንም ሀይሚ እንደሆነች በጥግ ነው በቃ ከርቅ ሆና ስትሄድ ራሱ እንዴት እሱ ራሱ በነገራችን ላይ ማለት ነው ያም ጓደኛው ብሩክን ያውቀዋል። ብሩክን ጓደኞቹ የቡታጅራ ወጣቶች በጣም ነው የሚያከብሩት። ጓደኞቹ በዚህ አጋጣሚ ማለት ነው ፈጣሪ ያከብራችሁ ማርያምን። ብሩክን ስለሚያከብሩ ሀይሚንም እንዲቀና ብለው አያወትም። ሀታ ዘምር ተብየው ራሱ በቃ የሆነ ሀይሚን እንዴት ብዬ አስቀይማለሁ ነው ያለው። የትናንትናው ልጅ ራሱ ቀና ብሎ አላየውም። እንዲህ አረከኝ እንዲህ አረከኝ ሲለው ቀና ብሎ አላየውም። ገባችሁ? እና በጣም ሬስፔክት የሚያረጉት ጓደኞቹ ናቸው ያሉት። ብሩኬም ደግሞ በዛው ልክ ለጓደኞቹ ማች እንደሆነ ነው ያየ ነው ማለት ነው። እና ከዛ አንጻር ነው እንጂ ሌላ ነገር አይደለም። የመተቃቀፍ ያለ መተቃቀፍ ጉዳይ አሁን ላወራበት ፈልጌ ሳይሆን ብዙ ብዙ ጊዜ ሃይሚ እንዲህ ነገር ስለማታረግ የሆነ አንቺ እንትን ስለማት የሆነ በቃ እንዴት ነው እውነቱን ስንነግረሽ ስለማትቀበይ እንዲህ ብለሽ አታወሪም ብላችሁኛ ትናናም ጽፋት ይሉኛል። እኔ ግን ያላወራሁበት ምክንያት ይሄ እሷ ተፈጥሮዋ ነው፣ የታወቀ ነው። ሲጀመር ሲጀመር ሃይሚ ቶሎ ሰውን አትቀርብም። ቶሎ አትቀርብም። ይሄ የታወቀ ነው፣ ጠይቋ ከፈለጋችሁ ሰውን ቶሎ አትቀርብም፣ ቶሎ አትግባባም። ቶሎ የሚግባባ ሰው ቶሎ እንትን የሚል ሰው የሆነ ለመተቃቀፍ የሆነ እንትን ለማለት እንትን ይላል። ያን ስላችሁ ብሩኬም እኮ ቶሎ አይግባባም፣ ሰውን አይግባባም ቶሎ አሁን ላይ በላይ ሴቶቹ ሲገቡ ምናምን የሴት ልጅ ሬስፔክት እነቱን ነው እንጂ በጣም ደስ እያለው አይደለም የሚጫወተው። ትናንት አሁን አይታችሁታል። ተጨናንቁን የተጫወተው እንዳያችሁት ማለት ነው ትናንትና። አንደኛ ለቅጣት አይመቹም፣ ሁለተኛ ነገር ምን ይቅጣቸው? የሆነ ይደብራል እኮ ሴት ልጅ አሁን ሻወር ግቢ ማለት በጣም ይከብዳል። ድንገት አሁን የሆነ ነገር ልትሆን ትችላለች። ማገባበስ አል ሊሆን ይችላል እናንተ ላይ ብላ ያስባችሁታል። ሴት ልጅ እንዲሁኝ ማለት ወንድ፣ አሁን ችግር የለም ውሃ ደፍተህ ተንከባለል ብትሉት ሶኬ ችግር የለውም። ቁምጣውን ቀይሮ ይንከባልላል። ሴት ልጅ ግን በጣም ይከብዳል። ብዙ ገበና ነው የሚወጣው። ያ ያን ነገር ደግሞ ብሩክ አይፈልግም። ለዛ ነው ትናንትና ናህል ቅጣቸው ፀጉራቸውን አውልቆ ሆኖ ሴት ሆናችሁ እናንተ እንደዛ ማለት የለባችሁም። ምክንያቱም ነግ በእኔ ነው። ነገ እናንተ ምን እንደምትሆኑ አይታወቅም። ስለዚህ ያን ነገር ማድረግ አልፈለገም። የሚሳደው ሁል ልሳደው ወይ ሲል ራሱ ስድብ እኮ መመላለስ አያስፈልግም። አለመመለስ በራሱ ዝምታ ራሱ መልስ ነው እና እንደዚህ እንደዚህ አይነት ነገር አሁን ላይ ላይ ብሩኬ ሲያጋጥመው እንዲህ አድርግ እንዲህ አድርግ ብላችሁ የምታበረታቱ እሱ የሚናቅበትን እሱ የሚሰደብበትን ነገር ማበረታታት የለባችሁም። ምክንያቱም ያቺ ሴት ልጅ አሁን ሂውማን ሄር እንዳደረገች ይታወቃል። ለምን አውልቅ ይላታል? ይሄ በራሷ አንድ ውርደት ነው። ገባችሁ? እንዲህ አለን ለመባል ነው፣ እንትኑ ኢሹ ነው የሚሆነው አይዶን ምን እንጃ። አንዳንድ ሴቶች በጣም በቃ የሆነ ሴት ልጅ እንደ እንትን የምታዩ አላችሁ። በነገራችን ላይ ሁላችሁም አይደላችሁም የተወሰናችሁ ሰዎች ናችሁ። ግን እንደዛ አይባልም። እንደራ እንደራሳችሁ ማየት ነው ያለባችሁ ማለት ነው። በተለይ እንደዚህ ማለት ምን እንጃ፣ እንዲህ አይነት ነገር አርግ አርግ ብላችሁ የምትገፋፉ ሰዎች እሱን የሆነ ለማስጠቆርና ለማስናቅ የምታደርጉ ነው የሚመስለው። ኤኒዌይስ ያው ስለ ሃይሜ ላወራችሁ ነው የመጣሁት ይህን ይመስላል ስለ ሃይሜ ያለኝ አገላለጽ ማለት ነው። ሌላው አብርሽ ነው እንግዲህ አብርሽና ሄርሜላ በማያገባቸው እንግዲህ በሰው ባል ጥል፣ በሰው ባል ጸብ እንግዲህ አድናቂ እንደዚህም እስካገጭ ድረስ መሳ ምናምን ከሆነ አድናቂ ባይኮን ቅርት ይበል። አድናቂ ማለት እኮ በስነ ስርዓት ኖርማሊ ስራህን አደንቅላለሁ፣ በጣም አከብራለሁ፣ በጣም ወድሃለሁ ይባላል። ከሩቁ ሰላም ይባላል። ከዚያ በቃ ይለያያሉ። ሰው ሄርሜላም እዚህ ቦታ ላይ ምንም አያገባትም ሄርሜላ ማለት ነው፣ እውነት ለመናገር ምክንያቱም የሰው ትዳር አፋታ። አሁን ደግሞ ጭራሽ ሌላ ሰው ሲመጣ እኔ ምንድነሽ ብለሽ አጠይቅም ወይ አንቺ ብሩታ ምንድነሽ ብለሽ ጠይቀሻትም አልጠይቅሻትም። አያችሁ፣ ስሜቱ እንዲህ ነው። ነግ በእኔ ነው። በቃ ነገ በእኔ ቢደርስስ ነው፣ ድራማው ስታዩት ማለት ነው። ሶ አብርሃም ደግሞ ቀየር ቀየር እያደረገ ነው የሚመጣው። ቀየር ቀየር እያደረገ ነው የሚመጣው ለይታ ነው እንጂ ሌላ ነገር አይደለም። በጣም ልዩነት ግን አለ። የሃይሚ ልጆች እና የ የሃይሚ ልጆች እና የምንተና ያብሪጅ ልጆች ሲመጡ በስማ አባቴ እንዲ ነበር እናቴ እንዲ ነበር ይችላል። የብሩክም ልጆች የሃይሚና ልጆች የሃይሚ ልጆችም ታሪካችን እኮ እንዲ ነበር። በጣም የሚገርም ታሪክ ነው ግን ያላቸው የሃይሚና የብሩክ ልጆች ማለት ነው። የአብርሃም ልጆች እስካሁን ድረስ ምን እንደሆነ ታሪካቸውን ስለማላቅ፣ በጣም ይቅርታ አድርጉልኝ፣ ምንም ማድረግ አልችልም። አብርሃም በዚህ በፊት በጣም ጥሩ ጥሩ ስራ ላይ ነበር የሚሳተፈው አሁን አሁን ላይ ጭራሽ ዝሙት ውስጥ ገብቶ ተዘፍቆ ቀረ ያረገው መሰለ ከወሱን ራሱ የምር ለማንኛውም የኔ ውድ ቤተሰቦች ሲመቻችሁ ቅመሟ። ይሄን ይመስላል አቋሟ።